ብዙ የዲቪ አመልካች ወደ ዋነኛው የዲቪ ሴሌክሽን ሳይገባ በዚህ ዛሬ በዚህ ቪዲዮ በምነግራችሁ ምክንያት በመጀመሪያው ምረጣ ላይ ሊወድቅ ይችላል፣ ግን የወደቀው በምን እንደሆነ አያውቅም። ሁሉም ሰው በእድል እንደሆነ ነው የሚያውቀው። ነገር ግን አንድ ሁላችንም ልንወድቅበት የምንችለው አንድ ነገር አለ። ያም ደግሞ ምንድነው የፎቶ ጉዳይ ነው። ከዚህ በፊት ቃል በገባሁት መሰረት ፎቶችንን በስልካችንም በኮምፒውተራችንም በቤታችን እንዴት አድርገን ቆርጠን ለዲቪ እና በቀዋለን የሚለውን ነገር በአጭሩ አሳያችኋለሁ ማለት ነው። ይሄ ብዙም የሚረዝም ቪዲዮ አይደለም። ብዙ አላንዛዛባችሁም፣ ቀጥታ ወደ ቪዲዮ ንግባ። እኛ ጋር ዲቪ ማስሞላት የምትፈልጉ ሙሉ አድራሻችን ዲስክሪፕሽን ላይና የመጀመሪያው የኮሜንት ቦክስ ላይ ይቀመጥላችኋል ማለት ነው። እየገባችሁ መመዝገብና ወረፋ መያዝ ትችላላችሁ ማለት ነው። ወደ ቪዲዮአችን እንባ። አሁን ወደ ስልካችን እንለፍ። ወደ ስልካችን ስናልፍ ደግሞ ፒክስል ላብ ላይ እንገባለን። ፒክስል ላብ ላይ ከገባን በኋላ ኢሜጅ ሳይዝ የሚለው ጋር እዚጋ ሶስት ነጥብ አነግተን ኢሜጅ ሳይዝ ላይ እንገባለን። ኢሜጅ ሳይዝ ላይ ከገባን በኋላ ደግሞ አሁንም እንደ ተለመደው ምን እናደርጋለን? ስኩዌር የምትለዋን እዚች ጋር መርጣትና እዚች ጋር ካስተም ከምትለው በታች ፕሪሴቶች ላይ ስኩዌር መርተን፣ ምክንያቱም ስኩዌር ስለሆነ የዲቪ ሳይዝ 600 ፒክስል በ600 ፒክስል እንጽፋለን ማለት ነው። ቅድም እንዳልኳችሁ በ600 ፒክስል በ600 ፒክስል ከጻፍን በኋላ እናረጋለን ማለት ነው ኦኬ ብለን እንገባለን ማለት ነው። ስለዚህ 600 ፒክስል በ600 ፒክስል የሆነ ወረቀት ተከፈተልን ማለት ነው። እዛ ጋ ቀጥታ ምን እናደርጋለን? ይሄንን ጽሁፉን እናጠፋውና ወደ ጋላሪያችን ገብተን የምንፈልገውን ፎቶ ሮው የሆነውን ከፎቶ ቤት የተቀበልነውን ወይ ደግሞ በስልካችን ያነሳነውን ፎቶ እንወስደዋለን፣ እናስገባዋለን ማለት ነው። ባክግራውንድ ነጭ የሆነ ፎቶ ማለት ነው። አስገባን። በዚህ መልኩ ሮቴት ሆኖ ከከፈተ ሮቴቱን እናስተካክለውና ካስተካከል ነው በኋላ እንቆርጠዋለን ማለት ነው። ክሮፕ እናደርገዋለን። እዚህ ጋር አንድ ሬሾ በአንድ የምትነዋል ስኩዌር ስለሆነ የምንፈልገው ሬሾ። ስለዚህ በዛ መልኩ አድርገን እንቆርጠዋለን። ከቆረጠ ነው በኋላ በዚህ መልኩ ተቆረጠ ማለት ነው። ፎቶችን እዚህ መሀል ላይ ፕሌስ አድርገን አሪፍ የግሪዱን አይታችሁ ከሆነ የላይኛዋን ግሪድ አይኔ ላይ ያደረግኳትና ና በዛ መልኩ ቆረጥኳት። ከዛ ሪሳይዝ እናደርገዋለን በወረቀታችን ልክ ፎቶሾፕ ላይ ስናደርገው የነበረው ሪሳይዝ እናደርገዋለን ማለት ነው። ለስልክም እዚህ ጋር ከደረስን በኋላ በዚህ መልኩ ወረቀታችን ላይ ለዲቪ የሚያስፈልገንን ፎቶ ካስቀመጥን በኋላ የሚቀረን ነገር ሴቭ ማድረግ ብቻ ነው። ሴቭ አድርገን ፎቶችንን ለሚሞላልን ሰው ወይ ደግሞ እኛም የምንሞላ ከሆነ ለምንሞላው ለዲቪ ፎርማችን መጠቀም ነው። ስለዚህ ሴቭ ለማድረግ እዚህች ጋር አንድ ምልክት አለች። ሴቭ ምልክት ማለት ነው። ሴቫስ ፕሮጀክት እና ሴቫስ ኢሜጅ የሚል ሁለት ሰዎች ይመጡላችኋል። ከዛ ውስጥ ሴቭ ኢሜጅ የሚለውን ትነኩታላችሁ። ሴቭ ኢሜጅ የሚለውን ስትነኩት እንደዚህ አይነት የመጀመሪያ የሞላችሁት ዳታ በአጠቃላይ ይመታል። እዚህ ጋር ሴቭ እንለዋለን። ሴቭ ቱ ጋላሪ ስንለው ሴቭ ያደርግልናል ማለት ነው። ፎቶ ኢሜጅ ሴቭ ይላል እዚህ ጋር፣ ስለዚህ ፎቶችን ሴቭድ ሆኗል ማለት ነው። ምንም አይነት ነገር የሰራ ነው ነገር የለም ኤዲት ያደረግ ነው ነገር የለም። ይህን ፎቶ እንደተመለከታችሁት በኮምፒውተራችን ስንጠቀም መጀመሪያ ፎቶሾፕ ላይ እንገባና እንደምናውቀው የዲቪ ፎቶ በፒክስል ስድስት መቶ በስድስት መቶ ፒክስል ነው ማለት ነው ያው ያንን ፒክስል እንጽፍና እናዘጋጃለን ማለት ነው። እንግዲህ ዲቪ ዌብሳይቱ ላይ የተለያዩ የፎቶ ሳምፕሎች ተቀምጠዋል። ከነዛ ውስጥ ይሆናሉ ተብሎ የተቀመጡ እንደዚሁም ፍሬም ተቀምጧል። በዚህ ፍሬም ውስጥ ቢሆን ጥሩ ነው ፎቶችሁ፣ ቢሆን ጥሩ ነው ፎቶችሁ ተብሎ ፍሬም የተቀመጠ አለ። በዛ ፍሬም መሰረት ፎቶአችንን እንቆርጣለን ማለት ነው። እነሱ ባስቀመጡት ፍሬም መሰረት ማለት ነው። ያንንም ፍሬም ፎቶሾፕ ላይ ስንጠቀመው እጅግ በጣም ቀላል ነው። በስልካችንም ስንጠቀመው በእርግጥ ያን ያህል የከፋ አስቸጋሪ ነገር አይደለም። እንደዚሁ ስታዩትም የምትረዱት ነው። ያን ያህል የሚያጨናንቅ ነገር አይደለም። ግን እነሱ ባስቀመጡት ፍሬም ልክ ስንቆርጠው ኖርማሊ ችግሩ የፎቶ ሳይሆን የእድላችን እንደሆነ መቶ በመቶ እንድናውቅ ያደርገናል ማለት ነው። ስለዚህ ይሄን የመሰሉ ፎቶዎች ተቀባይነት የላቸውም ይለናል። ከዛ እዚህ ጋር እንመጣና ሆነና ምን እናደርጋለን? ፎቶሾፕ ላይ 600 በ600 ፒክስል እንከፍታለን ማለት ነው። ምክንያቱም የዲቪ ፎቶ ሳይዝ 600 በ600 ፒክስል ስለሆነ ማለት ነው። እኛውም ፒክስል ፐር ኢንች አድርገን 300 እናደርገዋለን፣ ያው ኪሎባይቱ እንዳይጨምርብን ማለት ነው። መጨረሻ ሴቭ ስናደርገው እንግዲህ እዚህ ጋር ከካሜራ ላይ የተነሳ ነው ፎቶ እራሱ አለ። ያንን ፎቶ ድራግን ድሮፕ አድርገን እዛ 600 በ600 የቆረጥንበት ያስቀመጥንበት ቦታ ላይ እናስቀምጠዋለን ማለት ነው። 600 በ600 ቆርጠን ያዘጋጀ ነው ወረቀት ላይ ይሄንን ሮው ዳታ ማለትም የተቀበል ነው ምንም ኤዲት ያልተደረገ ፎቶ እዛ ውስጥ እናስቀምጥና ሪሳይዝ እናደርገዋለን በዛ ሳይዝ እናደርገዋለን ማለት ነው። እዚህ ጋር እንድታውቁት የምፈልገው ነገር ምንድነው ነው ይሄ ፎቶ አሁን ለምሳሌ ኳሊቲው እንዳይቀንስባችሁ ኮንቨርት ስማርት ኦብጀክት ማድረግ እንዳትረሱ

ወደ ስማርት ኦብጀክት ካልቀየራችሁት በስተቀር ፎቶችሁ ኮምፕረስ ይሆናል ማለት ነው። ለምሳሌ እዚህ ጋር ያለች ፍሬሟ የዲቪ ፍሬም ራሷን የቻለች የችና ፍሬሟ እንደምትመለከቷት ጭንቅላታችን ቢያንስ ይህንን ፐርሰንት መሸፈን አለበት ማለት ነው። ይሄንን ፐርሰንት ያህል መሸፈን አለበት ማለት ነው። ከ300 ሜጋፒክስል እስከ 411 414 ሜጋፒክስል ድረስ መሸፈን መቻል አለበት ማለት ነው ጭንቅላታችን። ከዛ ሌላው አብዛኛውን ክፍል ጭንቅላታችን ነው መሸፈን ያለበት። ስለዚህ ወደ ፎቶሾፕ እናስገባትና ወደ ፎቶሾፕ ስናስገባት በዚህ መልኩ ኦፓሲቲዋን ቀንሰን ጭንቅላታችን የቱ ጋ ነው ያለው የሚለውን በደንብ እናያለን ማለት ነው፣ ያሳየናል ማለት ነው። ስለዚህ በዛ በዲቪ በፕሮግራሙ በተዘጋጀው ፍሬም ውስጥ ጭንቅላታችን እናስገባለን ማለት ነው። ትካሻችንም በዛው ልክ እናስገባለን። ጭንቅላታችን የተሰመረበት መስመር ከዛ መስመር እስከዚህ መስመር እንዲሆን ቼክ እናደርግና እንደዚህ ካስተካከልን በኋላ ያቺኛዋን እናጠፋታለን ማለት ነው። ፍሬሟን እናጠፋትና ፎቶችን በዚህ መልኩ ብቻውን እናገኘዋለን ማለት ነው። በዚህ መልኩ ብቻውን ካገኘ ነው ሴቭ ማድረግና መጠቀም ነው ማለት ነው። ቃል በገባሁት መሰረት ለዛሬ የፎቶችን አዘገጃጀት ይዤላችሁ መጥቻለሁ ማለት ነው። ቀጣይ እነዚህን በመሳሰሉና ሌሎች በሚገራርሙ ቪዲዮዎች የሚመጣ ይሆናል ማለት ነው። እናንተ ያላችሁን ሀሳብ ኮሜንት ቦክስ ላይ ያስቀምጡ። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ሰብስክራይብ ማድረግ እንዳትረሱ። ይሄን ቪዲዮ ላይክ አድርጉት። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም።